ሰላም የተከበራችሁ እና የተወደዳችሁ የኢትዮ ደብሊዩ ደብሊዩ ኢ ቤተሰቦች፣ ዛሬ ስለ ጃኮብ ፋቱ ጥቃት ዙሪያ ይዘን የቀረብነው መረጃ ነው። ጃኮብ ፋቱን ማን አጠቃው? ከሱ ጀርባስ እነማን አሉ? አላማውስ ምን ይሁን የሚለውን የምንዳስስበት ቪዲዮ ነው። እንደተለመደው ላይክ ያደርጋችሁ፣ እንዲሁም ሰብስክራይብ በተናን እየተጫናችሁ ጉዞ ወደ ስድስት መቶ ሰብስክራይብ ልንደርስ ምንም አልቀረንም የናንተ ሰብስክራይብ ባተኑን መጫን ብቻ ነው። እንዲሁም ሀሳባችሁን በኮሜንት ያጋራችሁ፣ ለብዙሃን ተደራሽ እንድንሆን ሼር ማድረጋችሁን እንዳትረሱ። ከመሸጋገሪያዎች በኋላ ተመልሰን እንገናኝ። ድሪው ማግንተር በንግግር ላይ ሳለ ጃኮብ ፋቱ በመንገዱ ላይ ይቆማል። ይህም WWE አዲስ ያቀደው የስቶሪ ላይን መንገድ ሊሆን ይችላል። በዚህም ደስተኛ ያልነበረው ድሪው ማኪንታይር በኢንስታግራም ወይንም በኤክስ ፔጁ ይመስለኛል፣ በዛ ላይ መልእክቱን አስተላለፈ። ጃኮብ ፋቱ፣ አንተን በጣም ነው ምጣላ፣ ቤተሰብህንም እኔ ሳልፈልግህ ነው፣ አንተ ፈልገኝ መንገዴ ላይ ቆንከው። ስለዚህ የኔና አንተ ፍልሚያ እንደ ኖርማል ፍልሚያ አይሆንም ወደ ጦርነት ያመራል ሲል መልእክቱን አስተላልፎ ነበር። በዚሁም ፍራይዴ ናይት ስማክዳውን ላይ ፊልሚያ ተዘጋጅቶላቸው ነበር። የዛ ፊልም ያሸናፊ የሆነው ከኮዲ ሮድዝ ጋር ፎር WWE አንድስፒትድ ዩኒቨርሳል ሻምፒየን ግጥሚያውን እድሉን የሚያገኝ ይሆን ነበር። ነገር ግን ያ እንዳሰብነው ሊሆን አልቻለም። ባክስቴጅ ላይ ድንገት ጃኮብ ፋቱ ደምቶ ጥርሶቹ ወልቀው መሬት ላይ ተኝቶ ተመለከት ነው። በዚህም ጊዜም የደብሊውኢ ጋርዶችም እንዲሁም የእነሱ ኦፊሻል ማናጀሮቹ መጥተው እርዳታ አድርገውለታል። ግን ድሪ ማኪንታር ወይንስ ማን ነው ይህንን ሊፈጸም የሚችለው የሚል ጥያቄ ምልክቱ ስገባ በዛም ወቅት ላይ ካየነው ነው በስክሪኑ ላይ ሲመጣ ድሪ ማኪንታር ሪንግ ውስጥ ነበር። ካዳ ድሪ ማኪንታር እንዴት ይህንን ሊፈጽም ይችላል? ይህም አንድ ጥያቄ ነው። በአጠቃላይም በዛ ሁኔታ ላይ ኮዲ ሮድስ በጃኮብ ፋቱ ጥቃት ላይ በጣም ከፍተኛ ሁኔታ ስሜት የሆኑ ነበር። ከዛም በአፋጣኝ ለድሪው ማኪንተር የታይትሉን ፍልሚያ እድሉን በዛው ፍራይዴይ ናይት ስማክዳውን ላይ ሰጥቶታል። ፍልሚያቸውንም አድገው ኮዲ ሮድስ ፍልሚያውን በዲስኳሊፊኬሽን ተሸንፏል። ድሪው ማኪንተር በዲስኳሊፊኬሽን ያሸነፈበት ሁኔታዎችም አሉ። ይህ በእንዲህ እንዳለ ጃኮብ ፋቱን አጥቅቶታል ተብለው የሚታሰቡ አራት ሰዎች ቀርበዋል። እነዚህም በአንደኛ ሁኔታ ማንም ሊገምተው በሚችለው መልኩ ድሪው ማኪንታር ነው። ምክንያቱም ድሪው ማኪንታር ከጃኮብ ፋቱ ከፍተኛ የሆነ ፍጥጫና ትግል እንደሚጠብቀው ያውቃል። ለምን ቀጣይ በህይወት ዘመኑ እያለመለት የኖረውን ብሮክ ሌዝነርን አሸንፎ ታይትሉን ከተቀበለ ጊዜ አንስቶ እንደዚህ አይነት ታላላቅ ታይትሎች ላይ ተመልክተን የማናውቀው ድሪው ማክኢንታየር ያንን ክብሩን ለማስመለስ ጥረት ላይ ባለበት ሰዓት ላይ ነው ከጃኮብ ፋቱ ጋር የነምበር ዋን ኪንቴንደር ማች የሚያደርገው። በዚህም በጃኮብ ፋቱ የመሸነፍ እድሉ ሰፊ ነው። ስለዚህም በአቋራጭ መንገድ ጃኮብ ፋቱን በዚሁ አስቀርጦ ወደ ቀጣዩ የማለፍ እድልን አስቦ ሊሆን ይችላል ተብሎ መረጃ ወጥቷል። ሌላኛው የተጠረጠረው ዘ ብሎድ ላይኖች ናቸው። ዘ ብሎድ ላይኖች ወይንም ኤምኤፍቲ ብለን የምንጠራቸው ከዚህ ቀደም ለሶሎ ሴካዋ ዩኤስ ታይትሉን መኒ ኢዘ ባንኩን ራሱ ሊያሸንፍ ሲል ዋናው መንገድ ላይ ቆመ የነበረው ጃቆፋቶ ነበር። በዚህም ኤምኤፍቲዎች አሁን ተለውጦ በሚመጡ ሰዓት ይህንን ጥቃት እነሱ ሊፈጽሙ ይችላሉ የሚል ድምዳሜ ላይ ባይደረስም ግን ከጥርጣሬ ውስጥ ተገብቷል ሶሎ ሲካዋ ይህንን ሊያደርጉ ይችላሉ ለምን በቀል ተነሳሽነት ስላላቸው ሌላኛው ደግሞ ኮዲ ሮድስ ኮዲ ሮድስ ይህንን ጥቃት ፈጽሟል የሚሉ ሀሳቦች ወጥተዋል ምክንያቱም እንደቀረበው ኮዲ ሮድስ ይፈጽመዋል ተብሎ ለጥርጣሬ እንኳን የሚቀርብ ባይሆንም ግን አጠራጣሪ ሁኔታዎች ስለታዩ ነው ኮድሮዝ በቀጥታ ድሪው ማኪንታይርን ለመግጣም ለመግጠም ስለፈለገ የሚል መረጃዎች ወጥተዋል። ለምን በዚህ ሰዓት ላይ ጃኮብ ፋቱ ከተመለከተን ጃኮብ ፋቱ ለማንም የማይመለስና ወደ ከፍታ ሁኔታ የወጣ የሚገኝ ምርጥ ሪሲላር ነው። ስለዚህም ለሁሉም አዳጋች ነው። በዚህ ሁኔታ ይህንን ለማስቀረት ታስቦ ይሆናል የሚል መረጃ ወጥቷል። ይህን ሁሉ መረጃዎችን አሁን እኔ ሳደርሳችሁ ከራሴ የወሰድኩት ሳይሆን ከተለያዩ ሚዲያዎች እና ፔጆች ባሰባሰብኩት መረጃ መሰረት ነው። ሌላኛው ደግሞ ዘ ሌጀንድ ኪለር ሬንዲ ኦርተን እሱ ሪተርን ለማድረግ ሊያሳይበት ወይንም እሱ የፈለገበት ምክንያቶች ይኖራሉ የሚል ሀሳብ ነው የተነሳው። ሬንዲ ኦርተንን ብዙ ጊዜ እናውቀዋለን በእነዚህ አይነት ጥቃቶች ላይ ቀዳሚ። በዚህ ሰዓት ላይ ራሱ ሬንዲ ኦርተንን እኛ ብዙ ትኩረት ሰጥተነው እንዳንገምተው ያደረገን ሬንዲ ኦርተን ከስክሪን ርቋል። ስለዚህም ሬንዲ ኦርተን ላይሆን ይችላል እንላለን። ግን በእንደዚህ አይነት በባክስቴጅ ላይ ለሚደረጉ ጥቃቶች ቀዳሚ እና ተጠርጣሪ ሊሆን የሚገባው ሬንዲ ኦርተን ነው። ብዙ ጊዜ ባህሪውን ያውቁታል። እነዚህ ተጠርጣሪዎች በጃኮብ ፋቱ ዚራ ላይ ቀርበዋል። መደምደሚያው ግን ማን ላይ እንደሆነ አልታወቀም። በአጠቃላይ ጃኮብ ፋቱ በአሁኑ ሰዓት ላይ ሕክምና ላይ ሲሆን ረዘም ላለ ጊዜ ወይንም ለወራት ያህል ከደብልደብሊ ምርቅ ይሆናል። አንዳንድ መረጃዎች እንደሚሉት ሰርቫይቨር ሲሪስ ሊያመልጠው ይችላል ይላሉ። ሌሎች ደግሞ ከሰርቫይቨር ሲሪስ ቀደም ብሎ በሚገኘው ስማክዳውን ላይ ሊመጣ ይችላል ወይንም ዓመቱ ሙሉም ላይመልስ ይችላል ይላሉ። ይህ ሁሉ መልሱን የሚሰጠን የጊዜ ጉዳይ ነው። ሌላኛው ኮዲ ሮድስ እናገኛለን። ኮዲ ሮድስ ወደፊት እርምጃውን ቀጥሏል። ከድሪ ማኪንቲየር ጋር ባደረገው የታይትል ፊልሚያ በፍራይዴ ናይት ስማክዳውን ላይ መሸነፉን እናስታውሳለን። ኮዲ ሮድዝ በቀጣይ ሰርቫይቨር ሲሪስ ላይ የእሱን ተጋጣሚ እየጠበቀ ይገኛል። የሱ ተጋጣሚ ማን ሊሆን ይችላል? ጃኮብ ፋቱ ወይንም ድሪው ማኪንቴር። ጃኮብ ፋቱ በአጭር ጊዜ ወደ ሪንግ የሚመለስ ከሆነ ከድሪው ማኪንቴር ጋር የነምበር ዋን ኮንቴንደር ፍልሚያቸውን ድጋሚ እንደሚያደርጉ የተረጋገጠ ጉዳይ ነው። ስለዚህም ጃኮብ ፋቱ ወይንም ድሪው ማኪንቴር ኮዲ ሮድዝን የሚገጥሙ ይሆናል። ደብልዩ ደብልዩ ኢ በአሁኑ ሰዓት ላይ ከኮዲሮድዝ ሮድስ ይልቅ በደጋፊው ዘንድ ወይንም በዓለም ደረጃ ብዙ ከፍተኛ እይታ ያለውን ሬሲለር ሻምፒየን የማድረግ እቅድ አላቸው። እዚ ጋ ለማወዳደር ያህል ይህንን መረጃ አላሳያችሁ። ሮማን ሬንስ ሻምፒየን በነበረ ጊዜ የስማክዳውኑን ሆነ የአጠቃላይ ደብልዩ ደብልዩ ኢ ዊክሊ ቪዋቸው በአጭር ጊዜ ውስጥ የሚያገኙት ቪዋቸው ማክሲማይዝ ተደርጎ የሚወርዶም የሚወጣው መሀከል ላይ ያለውም በአጠቃላይ አፍሬ ሲሰራ ሁለት ሚሊየን እና ከዛ በላይ ነበር። ኮድሮስ ከመጣ በኋላ ሻምፒዮን ከሆነ በኋላ አንድ ሚሊየን እና በጣም እየወረደ ይገኛል። ስለዚህም ይህንን ለማስተካከል አዲስ ሻምፒየን ይፈልጋሉ። ስለዚህም አዲስ ሻምፒየን የሚያደርግበት ሁኔታዎችም አሉ። በአጠቃላይ ኮድሮርስ በዚህ በጃኮብ ፋቱ እና ጃኮብ ፋቱ ላይ ጥቃት ባደሩ ሰዎች መሃል ባለው ሁኔታ ላይ የስቶሪ ላይን አካል ሆኖም ይቀጥላል። ስለዚህ በድብል ድብል ኢ አዲስ ስቶሪ ላይን ተከፍቷል ማለት ነው። ጃኮብ ፋቱ ላይ ማን ይህንን ፈጽሞ በሚል ዙሪያ ረዘም ያለ ስቶሪ ላይን ሊያስመለክቱን ነው። እሱን ምላሹን የጊዜ ጉዳይ የሚመልስል ይኖራል? እኔ ጋ የነበሩት መረጃዎች ስለ ጃኮ ፋቱና ስለ አጠቃላይ ሁኔታዎች እነዚህ ነበሩ። እስከዚህ ድረስ ስለ አዳመጣችሁ ከልብ የመነጨ ምስጋኔን ያቀረብኩኝ፣ በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ